ሰላሙ ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቱብ ቻናላችን በሚጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብ ነው፣ የተለያዩ አይነት ስታንዲንግ ኦቨኖች ነው። በመጀመሪያ የምናየው ዴልታ ሁለት ኤሌክትሪክ ሁለት ሲሊንደር የሆነውን ስታንዲንግ ኦቨን ይሆናል። ይህ እንግዲህ ስታንዲንግ ኦቨን እንደምናየው፣ በመጀመሪያ ደረጃ እዚህ ጋር በሩ ሁለት ግላስ ስለሆነ በሀይ በሆነ ቴምፕሬቸር ወይም ደግሞ ከፍተኛ በሆነ ሙቀት ሊሰበርብን ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ ምንድነው መስቶት ስለሆነ ውስጥ የምንሰረውን ነገር በደንብ አድርጎ ያሳየናል። ከዚህም በተጨማሪ ደግሞ ቴምበርድ ግላስ ስለሆነ ቅድም እንደነገርኳችሁ በቀላሉ ሊሰበርብን አይችልም። እንዲሁም ደግሞ ማጽዳት ከፈለግን በቀላሉ እዚች ጋር በምናያት ፕረስ ወር ላይ በማድረግ ከፍተን ሙሉ ለሙሉ ሁለቱንም መስታወቶች ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሙሉ ወዲሁም በምናይበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና እንዲሁም ደግሞ ሳይዘግብን ከለሩንም ሳይቀይርብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ቴምበርድ ግላስ የሆነ መስታወት ስላለው የመጀመሪያ ነገር ምንድን ነው የምንሰራበት ቦታ ላይ እንደዚህ አድርገን እናስደግፈዋለን። የተለያዩ ወጦች ምናምን ነገር ቢኖሩ ወደ ግድግዳችን አይንጠባጠቡም እ መስታወታችን ላይ ብቻ ነው የሚቀረው። ከዚያ በቀላሉ እንደምናየው መስታወት ስለሆነ በቀላሉ ማጽዳት እንችላለን ማለት ነው። እንዲሁም ደግሞ ሰርተን ከጨረስን በኋላ ከቨር በማድረግ የተለያዩ ነገሮች ማስቀመጥ እንችላለን። እንዲሁም ደግሞ ቤታችን ውስጥ የተለየ ውበትን ኪችናችን ላይ ይሰጥልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ታችኛው ጋር በምናይበት ጊዜ እንደዚህ አነስብትልም ብትልም የተለያዩ እዚህ ጋር የምንሰራቸውን ነገሮች ለምሳሌ ፓስታ ፉርኖ እየሰራን ግሪል ማድረጊያው እና የተለያዩ ፓትሮችን ማስፈልጉ ከሆነ ውስጥ ማስቀመጥ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሳይዙ ከፍ እንዲልልን ከፈለገን ውስጥ እዚህ ጋር እንደምናየው የራሱ የሆነ የራሱ የሆነ አራቱም ሳይድ ላይ እግር ስላለው ከዚህም ከፍታ ወር ላይ ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እግሩ ፕላስቲክ ስለሆነ አንደኛ ነገር ምንድነው የተለያዩ አይነት ውሃ ፍሳሾች ቢኖሩ ወደ ኤሌክትሪክ ፓርቱ ጋር አይደርሱብንም። ከዚህም በተጨማሪ ደግሞ ምንድነው ከቦታ ቦታ ለማስተካከልም ቀላል ነው ማለት ነው። ከዚህም በተጨማሪ ደግሞ ወደ ውስጥ ፓርት በምንገባበት ጊዜ የመጀመሪያው ነገር ምንድነው እዚች ጋር የምናየው እንደዚህ ስቴለስ ስቴል ስለሆነ ሳይበላሽብን ሳይዘግብን ብዙ ጊዜ መጠቀም እንችላለን። ከዚህም በተጨማሪ ደግሞ ይሄኛው 1500 ዋት ነው። ይሄኛው ደግሞ አንድ ሺህ ዋት ነው። እንዲሁም ደግሞ እዚህ ጋር እንደምናየው አንደኛ ስፓርክ ፕለግ አለው መለኮስ ይችላል ማለት ነው። ያለ ክርቢት፣ ያለ ላይተር ኢነርጂ ሴቭ ያደረግና መለኮስ ይችላል። ከዚህም በተጨማሪ ደግሞ እዚህ ጋር ሴንሰር ስላለው እኛ እንኳን እዛ ጋር ከፍተን ብንትቶ ብንትቶ እራሱ ሴንስ አድርጎ ይዘጋልናል። የሴንሰር መኖሩ ደግሞ ተመራጭ አደርጓል። ብዙ ጊዜ ሰው ሲሊንደሩን የማይፈልግበት ዋና ምክንያት ምንድን ነው? ያው አደጋ ያደርስብኛል ብለው ነው። ስለዚህ እቺ ሴንሰር መኖሯ አደጋውን ይቀንስልናል ማለት ነው። ራሱ እዛ ጋ ከፍተ ነው ከተው ነው ሴንሰር አድርገው ስለሚዘጋለን ይሄም እንግዲህ ተመራጭ አደርገል። ከዚህም በተጨማሪ ደግሞ ምንድን ነው ሁለት ኤሌክትሪክ እና ሁለት ሲሊንደር ስለሆነ መብራት በሚጠፋበት ጊዜ ሲሊንደሩን በአግባቡ መጠቀም እንችላለን ማለት ነው። እንደምናየው ይሄኛው ሰፋ ያለ ሲሊንደር ይዛል። እችኛ ደግሞ አነስ ያለች ሲሊንደርን አውታረግልናለች ማለት ነው። ከዚህም በተጨማሪ ደግሞ ወደ ውስጠኛው ፓርት በምንገባበት ጊዜ እዚሽ ጋር እንደምናየው ሁለት የተለያየ ፓትር አለው። ከዚህም በተጨማሪ ደግሞ ስጋና የተለያዩ ነገሮችን ማድረግ ያለው እንዲሁም ደግሞ ክብ የሆኑ የዳቦ የተለያዩ መጋገሪዎችን ከሆነ እዚህ ላይ ያስቀምጠን መጠቀም እንችላለን ማለት ነው። እነዚህ ሁለቱንም ፓትራዎች በምናይበት ጊዜ ኢናሜል ስለሆነ ምንም አይነት ነገር የመዛግና የተለያዩ ነገሮች አይኖረውም ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ግሪን ማድረግ ያለው ስጋና የተለያዩ ነገሮችን መስራት ይችላል ማለት ነው። እዚህ ጋር የተለያዩ አሳዎችን ዶሮዎችን አድርገን እዚህ ጋር እንደምናየው ሳይዙን እንደምናየው ሳይዙን ጠበብና ሰፋ በማድረግ መጠቀም እንችላለን ማለት ነው። ሰፋና ጠበብ በማድረግ እዚህ ጋር እንደምናየው አማካኝነት በማስፋትና በማጥባብ የምንፈልገውን አገልግሎት መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር በምናየው ኮንትሮለር ውስጠኛውንም ላይኛውንም ኮንትሮል ማድረግ እንችላለን። እነዚህ የምናያቸው አራቱ የላይኛውን ለመጠቀም ያገለግሉናል። እቺ የምናያት ስፓርክ ፕለግ ናት። ወይም ደግሞ ኢነርጂ ሴቭ ያደረግና ያለ ክርቢት ያለ ላይተር ራሱ ይለኩስልናል። እነዚህ ደግሞ የምናያቸው አራቱም ደግሞ ለውስጠኛው ፓርቲ ያገለግሉናል ማለት ነው። ይህ እንግዲህ ዴልታ ሳይዙ 60 በ60 ነው። ሁለት ዓመት የካምፓኒ ዋራንት ያለው ለመካከለኛና ሳይዙ ሰፋ ላለቤት ተመራጭ ነው ማለት ነው። ይህ እንግዲህ ዴልታ ዋጋው 45 ሺ ብር ብቻ ነው ከነፃ ዴሊቨሪ ጋር ጎዶሊያስ ኤሌክትሮኒክስ ያገኙታል። በመቀጠል ደግሞ የምናየው ክራውን አራቱም ኤሌክትሪክ የሆነ ኦቨንን ይሆናል። ይህ እንግዲህ እንደምናየው በመጀመሪያ ደረጃ ሙለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን። እንዲሁም ደግሞ የተለያዩ ነገሮች እዚህ ጋር ከፈሰሱ በሽቦ እና በተለያዩ ነገሮች ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ሁለት ግላስ ስለሆነ ያለው አንደኛ በከፍተኛ ሙቀት ሊሰበርብን እንዲሁም ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው ቀለል አድርገን አውጥተን የውስጡንም የላይኛውንም መስታወቶች ማጽዳት እንችላለን። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው አነስ ያለች የእቃ ማስቀመጫ ስላለ ቅድም እንደነገርኳችሁ እዚህ ጋር የማንጠቀምበትን እቃ ለምሳሌ የምንሰራበት አንዱ ፓትራ ከሆነ ሌሎቹን የማንጠቀምባቸውን እቃዎች እዚኛው ውስጥ አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ እግር ስላለው ወደ ላይ ከፍ ማድረግም እንችላለን። እንግዲህ ቅድም እንደነገርኳችሁ፣ ከዚህም በተጨማሪ ደግሞ በቀላሉ ከቦታ ቦታ ማንቀሳቀስ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር ሌላ ምን አክሰሰር አለ? የራሱ የሆነ ብሬከር አለው። አራቱም ኤሌትሪክ ስለሆነ በሶኬት ብናደርገው ሶኬታችን ይቀልጥብናል። ስለዚህ የግዴታ መጠቀም ያለብን በብሬከር ቢሆን ተመራጭ ነው። ለምንድን ነው? ሃይ ፓወር ካለ ራሱ ያጠፋልናል። ስለዚህ ተመራጭ የሚሆነው በዚህ በብሬከር መጠቀም ነው። ስለዚህ ይሄኛው ክራውን ለየት የሚያደርገው ከሌሎቹ ኦቭኖች የራሱ የሆነ ብሬከር ተገጥሞለታል፣ ወይም ደግሞ ብሬከር ይመጣል ማለት ነው። ከዛኛ በቀላሉ በኤሌትሪሻልና በተለያዩ ነገሮች በተለያየ ባለሙያ በመጠቀም ችኛን መግጠም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ወደ ውስጡ ፓርቲ በምንገባበት ጊዜ እዚህ ጋር እንደምናየው ሁለት የተለያዩ ፓትራዎች አሉት። ሳይዛቸው ተመሳሳይ ነው፣ ግን ሁለትም መሆናቸው በአንድ ጊዜ የተለያዩ ነገሮችን መጠቀም ከቻልን ለዛ አገልግሎት ያገለግለናል። እንግዲህ እንደምናያቸው ሳይዛቸውም ሰፋ ያለ ነው። እንዲሁም ደግሞ ኢናሜል ስለሆኑ ብረታቸውንም እንደምናየው የተለያዩ ምግቦችን ማብሰል ይችላል። ከዚህም በተጨማሪ ደግሞ ምንድነው ምግባችንንም በፍፁም ሊያሳርርብንና ሊያበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ እዚሽ እንደምናየው ግሪል እያደረገ የሚያበስል የአሳ የዶሮ መስሪያ አለው። ቅድም እንግዲህ እንደነገርኳችሁ ደግሞ ቺ የራሱ የሆነች ግሪል ማድረግ ያላት እዚህኛው ላይ ስጋና እንዲሁም ደግሞ ዳቦ የምንጋገር ወይም ደግሞ በክቡ ፓትራ የምንጠቀም ከሆነ እዚህ ላይ አድርገን መጠቀም እንችላለን ማለት ነው። ያው ክራውን ኦቭን ላይ በፍጹም ማረርና የሚባል ነገር አይታሰብም። ለምንድን ነው እዛ ፊትለፊት ላይ እንደምናየው የራሱ የሆነ ፋን ሲስተም አለው። በዛ በፋን ሲስተም አማካኝነት የላይኛውም የታችኛውም እኩል እንዲበስሉ ስለሚያደርግልን በክራውን ኦቭን ላይ ማረር ወይም ደግሞ የምግብ መበላሸት በፍጹም አይታሰብም ማለት ነው። ከዚህም በተጨማሪ ደግሞ ወደ ላይኛው ፓርት በምንመጣ ጊዜ እነዚህ የምናያቸው ሁለቱ 1800 ዋት ይይዛሉ። እቺ ደግሞ አነስ የምትለዋ ደግሞ 1500 ዋት ይይዛለች። እዚህ ጋር የምናየው ደግሞ ሁለት ግሪሎች አሉት። ቶፑ ላይ ያለው 1000 ዋት፣ ታችኛው ላይ ያለው ደግሞ 1000 ዋት ይይዛል ማለት ነው። ላጠቃቀመን በጣም ቀላል ነው። እዚሽ ጋር የምናያቸው እነዚህ አራቱ ለውስጠኛ ያገለግሉናል። ይሄኛው እንግዲህ የሚያገለግለን ምንድ ነው ቅድም ያሳየኋችሁ ግሪል እየተሽከረከረ እንዲያበስል ያደርግልናል። ይሄኛው ደግሞ የሚያደርግልን ምንድ ነው የራሱ የሆነ ታይመር አለው። ልክ ታይመሩን እንደሞላ ነው እኛ እንኳን የምንፈልገውን ቴምፕሬቸር ላይ የምንፈልገው ላይ አሬንጅ አድርገን ከሄድን እራሱ ታይመሩ ሲደርስ ያጠፋልናል ማለት ነው። እዚሽ ጋር የምናያቸው የተለያዩ አይነት ቴምፕሬቸሮች አሉት። እስከ ማክሲመም ላይ አድርገን እኛ በምንፈልገው ልክ መጠቀም እንችላለን። ስጋ ዶር የተለያዩ ነገሮች ከሆኑ ሪከመንድ የሚደረገው ምንድነው? ከ200 በላይ ብናደርገው ነው። እንደዚህ ደግሞ ዳቦች፣ ኬኮች ደግሞ ከሆኑ ከ200 በታች በማድረግ ማኗሉ ላይ ስላለ በዛ አድርገን መጠቀም እንችላለን። በሌላ ደግሞ አንገር እችኛ የምናያት የምታገለግለን ምንድነው? የሰሌክት ለማድረግ ነው። ውስጠኛው እዚኛው ላይ ካረግ ነው የላይኛው ብቻ ይገልልናል። እዚኛው ላይ ደግሞ ካረግ ነው የላይኛው የታችኛው የሚክላል። እዚኛው ላይ ደግሞ ካረግ ነው የላይኛው የታችኛው እንዲሁም ደግሞ ፋኑ ይሰራል ማለት ነው። ብዙ ጊዜ ሪከመንድ የሚደረገው ምንድን ነው የላይኛው የታችኛው እንዲሁም ደግሞ ፋኑ ቢሰራ ነው። ያ የሚሆንበት ምክንያት ምንድን ነው የላይኛው የታችኛው እኩል እንዲበስሉ ነው። የላይኛው በስሎ የታችኛው የማይበስልበት የታችኛው በስሎ ደግሞ የላይኛው የማይበስልበት ምንም አይነት ምክንያት የለውም፣ የራሱ ፋን ስላለው ማለት ነው። እነዚህ ደግሞ አራቱ ለላይኛው ያገለግለናል ማለት ነው። ይሄ እንግዲህ ዴልታ ፎር ኤሌክትሪክ 60 በ60 ነው ሳይዙ ሁለት ዓመት የካምፓኒ ዋራንት ያለው ከዚህም በተጨማሪ ደግሞ ምንም አይነት ነገር ቢበላሽብን የራሱ ስፔር ፓርት ስላለው በተሟላ መልኩ ስለቀረበለት ይስተካከልልናል ማለት ነው። ከሁለት ዓመት በኋላ ቢበላሽብን በቀላሉ ሜንቴን መደረግ ይችላል ማለት ነው። ያው እንግዲህ ቅድም እንደነገርኳችሁም ለዚህ ማድረግ የሚገባን ጥንቃቄ ዋና ነገር ምንድን ነው፣ የሚሰራው በሶኬት ሳይሆን እዛ ጋር ውስጥ ጋር በተቀመጠለት በአክሰሰሪው በብሬከር ስለሆነ በብሬከር ብንጠቀም ተመራጭ አድርጓል። ከዚህም ደግሞ በተጨማሪ ዋና የተለያዩ ነገሮች ኤሌክትሪክ ፓርቱን እንዳያበላሸው የራሱ የሆነ እግር ፕላስቲክ ስላለው ሳይዙን ወደ ላይ ከፍ ስለሚያደርግልን በዛ መጠቀም እንችላለን ማለት ነው። እነዚህ ሁለቱ ነገሮች ከተጠነቀቅን ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ ክራውን ፎር ኤሌክትሪክ ዋጋው 48500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን ማለት ነው። በመጨረሻ ደግሞ የምናየው ኩምቴል ከየቱርክ ብራንድ ሆኖ እዚ ሀገር ውስጥ አሴምብል የሚደረገውን የኦቨን ይሆናል። እንግዲህ ይህ ኩምቴል እንደምናየው አራቱም ኤሌክትሪክ ነው። እነዚህ ሁለቱ እንትን ሶሊድ እንደዚህ ሶሊድ ፓርት ሳይሆን በኮይል አማካኝነት ነው የመጡት። እነዚህ ሁለቱ ደግሞ ሶሊድ ናቸው። እነዚህ ሁለቱ ትላልቅ ዋት ነው ያላቸው፣ 1500 1500 ዋት አላቸው። እነዚህ ደግሞ በኮይል ወይም ደግሞ በግሪል የመጡት ደግሞ አንድ ሸዋት አንድ ሸዋት አላቸው ማለት ነው። እንደምናየው አራቱም ኤሌክትሪክ ስለሆነ አደጋ ምናምን ነገር የሚፈራ ሰው ካለ ወይም ደግሞ ኤሌክትሪክ ብቻ መጠቀም የሚፈልግ ሰው ካለ ለዛ ተመራጭ ነው። ሳይዙንም እንደምናየው 60 በ60 ስለሆነ ለመካከለኛ እንዲሁም ደግሞ ተለቅላለቤት ያገለግለናል ማለት ነው። እንዲሁም ከዚህም በተጨማሪ እንደምናየው የራሱ የሆነ ፓትራ ስላለው ለተለያዩ ነገሮች ያገለግለናል ማለት ነው። እዚጋ እንደምናየው በዚህኛው ፓትራ ፓስታ፣ ፉርኖ፣ ላዛኝ የተለያዩ ነገሮችን መስራት እንችላለን ማለት ነው። እንደምናየውም ደግሞ ለአጠቃቀምም በጣም ቀላል ነው። እዚጋ የራሱ የሆነ ታይምር አለው። የላይኛውንም የታችኛውንም እያደረግን መጠቀም እንችላለን ማለት ነው። ይሄ ኩምቴ አንድ አመት የካምፓኒ ዋራንት ያለው ዋጋው ደግሞ 35500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። ውድ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን የዛሬ ጉዳያችን የምንመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር አንድ ፊጋ ትራፊክ ላይ ቱጋ ወደ ጎሮብ የሚወስደው መንገድ፣ በቁጥር ሁለት ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐር ማርኬት አጠገብ፣ በቁጥር ሶስት ቡራዩ ከታ መዳኒያለም እንገኛለን። ከዚህም በተጨማሪ በ0960318181 እንዲሁም በመስመር ስልካችን 0116597020 ላይ ቢደውሉን ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲውብ ቻናል ቤተሰብ ይሆኑ። እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁ። ስለተከታተላችሁን እናመሰግናለን።